ኒውክሊየር ሲነሳ አብዛኛው ሰው ላይ የሚመጣው ጦርነት ነው፣ ግን ይህ ስህተት ነው። ኒውክሊየር ዘርፈ ብዙ ጠቀሜታ ይሰጣል። የኒውክሊየር ቴክኖሎጂ በግብርናው ዘርፍ፣ በጤና ዘርፍ፣ በትምህርትና ምርምር እንዲሁም ጉልበት በማመንጨት በኩል ትልቅ ሚና ይጫወታል። የኒውክሊየር ቴክኖሎጂ ዓለም አቀፍ ተወዳዳሪነትን ያሳድጋል። የኒውክሊየር ቴክኖሎጂ የኃይል ዲፕሎማሲን ከፍ ያደርጋል። ኒውክሊየር ቴክኖሎጂ ዜሮ ካርበን ኤነርጂ ሶርስ ነው የሚባለው። ስለዚህ የካርበን ልቀትን በመቀነስ የዓለምን ሙቀት ይቀንሳል። ሌላው የአየር ንብረት ለውጥን ይቆጣጠራል። በግብርና በኩል የኒውክሊየር ቴክኖሎጂ ኒውክሊየር አይሶቶፖችን በማምረት እነዚህ አይሶቶፖች ጸረ ተባይና ጸረ ሰብል የሆኑ ታቢያዎችን በመግደል ምርትና ምርታማነትን ያሳድጋሉ። የግብርና ውጤቶችን የጊዜ ቆይታ ያሳድጋሉ። በተጨማሪም በጤናው በኩል ደግሞ የተለያዩ የኒውክሊየር አይሶቶፖችን በማምረት የተለያዩ ሕክምናዎችን ይሰጣሉ። የህዋሳትና የኦርጋንን ቅድመ ምርመራ ያሳድጋል። ሌላው ካንሰር ሴልን የሚገድሉና የካንሰር ምርመራ ለማካሄድ የሚያገለግሉ አይሶቶፖችን ለማምረት ኒኩሊየር ወሳኝ ሚና ይጫወታል። ሌላው በጉልበት ዘርፍ ኒኩሊየር ፓወር ፕላንቶች ኤሌክትሪክ ጉልበትን በማመንጨት በቅናሽ በረካሽ ዋጋ የኒውክሊየር ጉልበትን ያምነጩልናል ማለት ነው። ሌላው ትምህርትና ስልጠና ነው። የትምህርትና ስልጠና የኒውክሊየር ቴክኖሎጂ ትምህርትና ስልጠና ለመስጠት በዘርፉ የተማረ የሰው ኃይል ለማፍራት ትልቅ ሚና ይጫወታል። ከዚህም ውስጥ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮግራሞችን ከፍቶ በተለይ ማስተርስ ዲግሪ በኒውክሊየር ማቴሪያልስ፣ ኒውክሊየር ሲስተም ኢንጂኒሪንግና በራዲኤሽን ኬሚስትሪ አማካኝነት እነዚህ በሶስቱ ስትሪሞች ዲስፕሊኖችን ከፍቶ በማስተርስ ዲግሪ እያስተማረ ይገኛል። የመጀመሪያ ዲግሪም ለመክፈት በሂደት ላይ ነው ያለነው። እንዲሁም ከውጭ አገር በሚመጡ አስተማሪዎች እና የእኛን ተማሪዎችም ወደ ውጭ ልከን ትምህርት እየሰጠን ያለንበት ሁኔታ ነው ያለው። ስለዚህ ኒኩሊየር ቴክኖሎጂ የሀገርን እድገት በተስተካከለ ሁኔታ ለማሳለጥ ብዙ ጠቀሜታ ይሰጣል። መልካም እንግዲህ ቀደም ሲል እንዳሉት በጣም ሰፊ ጠቀሜታ ነው የሚሰጠው። እንግዲህ ኢትዮጵያ አሁን ላይ የኒውክሊየር ኃይልን ለሰላማዊ ጥቅም ለመዋል ትኩረት ሰጥታ ስራ ጀምራለች። እንዲሁም ደግሞ አሁን የተፈጥሮ ሀብቶችን ለማልማት እንዲሁም መንግስት ይህንን ለመስራት ትኩረት ሰጥቷልና ይህንን እንዴት መግለጽ ይቻላል? በጣም ጥሩ እንግዲህ ኢትዮጵያ የኒውክሊየር ኃይልን ለሰላማዊ ጥቅም ለማዋል ያሳየችው ጥረት የሚደገፍና የሚበረታታ ነው። እንግዲህ ይህ የኒውክሊየር ቴክኖሎጂ የሀገራችንን ህዝብ እና የሀገራችን ኢኮኖሚ እያደገ ያለ ስለሆነ ይህንን እየጨመረ ያለ ኢኮኖሚና እየጨመረ እያደገ ያለ ኢኮኖሚና እየጨመረ ያለ ህዝብን ጉልበት አማራጭ ለመስጠት ብዙ ጠቀሜታ ይሰጣል። እንዲሁም ለሳይንስና ቴክኖሎጂ ግንባታ ይጠቅማል። ለተፈጥሮ ሀብት ምርምር ያግዛል። ለኢኮኖሚና ልማት ቴክኖሎጂ እንዲሁም ቴክኖሎጂ ለማበለጸግ ያግዛል። ሌላው ዓለም አቀፍ ትብብርን ያሳድጋል። እንግዲህ ኢትዮጵያ International አቶሚክ ኤነርጂ ኤጀንሲ አባል ነች። ስለዚህ የኒኩሊየር ቴክኖሎጂ ካበለጸገች ኢትዮጵያ ከሌሎች ዓለም አቀፍ ተቋማት ጋርም እንደዚሁ በትብብር ትሰራለች። በተለይ ትምህርትና ስልጠና ለመስጠት አይነተኛውን ሚና ይወጣል። መልካም፣ ቀደም ሲል የተወሰነ ሀሳብ አንስተውልናል። በርግጥ የኒኩሊየር ማብለያ የልህቀት ማዕከል የአዲስ አበባ ዩኒቨርሲቲው ምንድን ነው የሚሰራው? አሁን የተጀመረውን ስ እንቅስቃሴ በምን መልኩ ነው የሚደግፈው? እንግዲህ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የልህቀት ማዕከል ከፍቶ የመንግስትና የሀገሪቱን ኢኒሼቲቭ ወስዶ እየተንቀሳቀሰ ያለ ተቋም ነው። ይህ ተቋም ትምህርት ያስተምራል፣ ስልጠናዎችን ይሰጣል፣ እንዲሁም የተለያዩ ወርክሾፖችን ያዘጋጃል አሁን የምርምር የሪሰርች ሪያክተር ለመገንባትም እንደዚሁ ፕሪ ፊዚቢሊቲ ስተዲ እያካሄድን እያጠናን ያለበት ሁኔታ ነው ያለው። መልካም። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኒውክሊየር ማብለያ የልህቀት ማዕከል ኃላፊና ተመራማሪ ዶክተር ደርጃው አየለ እናመሰግናለን። መልካም። እሺ፣ እኔም አመሰግናለሁ።